ለምሳሌ እና ለኤፍራታ ጀግናው መድቭል ደረሰላቸው። ኤፍራታንም የካሌብ ሰዎች እያስጨነቋት እውነቱንም ፍርጥርጥ አድርጋ እንድትናገር አድርገዋታል ማለት ነው። እንዲሁም ማህሌት ወደ እሷ ጋር በመሄድ ምን ስቴ ነው የሞከርሽው? ምን ስቴ ነው ካሌብን መክዳት የጀመርሽው? ካሌብን አላወቅሹ ማለት ነው። እንዴት ብታስቤ ነው? በማለት እንግዲህ ስታስጨነቃት ኤፍራታም እውነታውን ፍርጥርጥ አድርጋ ተናግራለች ማለት ነው። በሌላ በኩል እንግዲህ ቅድስት ተስፋ ቆርጣ ነበረ። በቃ ያለውን ቃል ገባልኝን፣ አንድንም ነገር ፈጽሞ አያቅም። ስለዚህ ወደ ቤተሰቦች ወደ ገጠር መሄድ አለብኝ በማለት በጣም ውጥረት ውስጥ ገብታ ነበረ። መድቭልም እንግዲህ የሚያደርገው የሚይዘው ነገር አቶ ግራ ተጋብቶ ነበረ። ማለትም ኤፍራታ ስትታገድ፣ ሁሉም ነገር እንዳሰብኩት እየሄደ አይደለም፣ በቃ እቅድ ሁሉ ከሸፈ በማለት ተስፋ በመቁረጥ ውስጥ እያለ ድንገት ግን ታሪክ ተቀይሯል ማለት ነው። መጎስ እና ዳጣም እንዴት ነው ብቻ ልታስብ የቻልከው ምን ለመሆን ነው? እንዴትስ እንደዚህ አይነት ነገር ከኛ ትደብቃለ አለ በማለት ሲጠይቀው፣ መጎስ ግን ሌላ ነገር እያሰበ ነበረ። ምናልባት በባለፈው ነፃ ለማውጣት እኔንም ፍቅሬንም ነፃ ለማውጣት ዝናን ልፈታው ስለነበረ በዚህ አላመነኝም ማለት ነው እንዴ ምንድነው የተፈጠረው ነገር በማለት ራሱን እያስጨነቀ ነው የሚገኘው ማለት ነው። ዝና በሌላ በኩል መድልብን እያስጨነቀው ነው የሚገኘው። ምክንያቱም መድልብ የቅድስትን ጥያቄ መመለስ ስላልቻለ መመለስ ስላቃተው ከዝና ጋ ሂዶ ማደር ጀምሮ ነበረ። ስለዚህ ቤት ማንም የለም አይደል፣ ሁሉም ተይዘው አለቁብህ። ስለዚህ ሌላ አማራጭ የለም፣ እኔን ብትፈታ ይሻላል በማለት እንግዲህ እያበሸቀ ነው የሚገኘው ማለት ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ምሳሌ ድራማ ክፍል 94 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን የምናወራን የሚሆነው ታዲያ፣ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻ ምሳሌ እና ኤፍራታም ከአጋቾች እና ከጨካኞች ማዳን ተችሏል ማለት ነው። መድቭል እንግዲህ ተስፋ በመቁረጥ ውስጥ ሆኖ የግዴታ ወንድሜ ምሳሌንም ማዳን ይኖርብኛል፣ ኤፍራታም የት እንዳለች አላቅም ብሎ ነበረ። ማለትም ኤፍራታ እንግዲህ በራሷ እጅ ነበረ ለካሌ ሞሴሳ በመደወል ያዙኝ፣ እኔን ከያዛቸውኝ እኔ ደግሞ ዝናና ያለበትን አሳውቃቸዋለሁ፣ እነግራቸዋለሁ። ነገር ግን ምሳሌ እንድትፈቱልኝ ይፈልጋለሁ ብላቸው ነበረ። እነሱ ግን አላመኑባትም እና ምሳሌን ለማስፈታት ሆን ብላ ያደረገችው፣ እንዲሁም ከመድቭል ጋር ይህን ነገር እንደጠነሰሰችው ስለገባቸው ምንድነው ያደረጉት? ቀጥታ እሷን በማገት ዝና ያለበትን ማወጣጣት ነበር የፈለጉት። እንዲ ካሌ ሙሴሳ ለማህሌት በመደወል ማህሌትን እያስፈራራት ነው የሚገኘው። አንድ በአንድ ሳንጨርሳችሁ በፊት እህትሽ እውነታውን ታውቃለች። ዝና ያለበትን ግን ደግሞ የእኔ ሰዎች ሊያወጣቷት ቢፈልጉም እሷ ግን እውነቱን እየተናገረች እንደ ዮሐንስ አንገቷን አስቆርጬ ከበራፋችሁ ከመላኬ በፊት ልትፈጥኝ ይገባል። ሁላችሁም አንድ ባንድ ያልቅላችኋል፣ በማለት ሲጠይቃት እሷም እየተርበተበተች ማህሌት፣ መቼም ቅዘናምናት አረ፣ እንዲ እንዴት ሊሆን ቻለ? እንዴትስ እንዴት እሷን ያዛችዋት ስትልም እንግዲህ ከዚ ከመድልብ ጋር ሆና ሌላ ተንኮልና ሌላ ስራ አቅዳ ለእኔ በመደወል እንግዲህ የእኔን ያዙኝ ብላ በራሷ ፈቃድ ነበረ የደወለችው በማለት የነግራት በቃ ማህሌትም እኔ አወጣጣታለሁ በቃ እኔ ያለበትን ነገር እፈልጋለሁ ብላለች። ምክንያቱም ምን ብሏል ካሌብ የግዴታ ዝና ያለበትን ነገር መፈላለግ አለባችሁ ልታገኙት ይገባል ብሏል ማለት ነው። እሱ ፈልጎ ያጣውን ነገር ግን ማህሌት ከየትም ከየትም ፈልጋ እንድታገኙ ይፈልጋል ማለት ነው። እውነት ለመናገር ኤፍራታ በጣም ነው የምታሳዝነው። መጀመሪያ ላይ ምን ብላ ነበር? በቃ እኔን ይዘዊ ኤፍራታን ማለትም ምሳሌ፣ ምን አለበት ቢለቋት? በቃ ምሳሌ እኮ እጻል ልጅ ናት። ምሳሌ ምንም አታውቅም። ወይኔ በእኔ ምክንያት ምሳሌ ነገሏት ይሆን ምን ያደርጓት? ብላ በጣም እየተጨነቀች ነበረ። እንግዲህ ቅድስቴም ቤቱን ፏ አድርጋ በቃ የተለያዩ ምግቦችን ሰርታ ምሳሌ ልመጣ ነው ብላ በፈገግታ ቤቱን ድምቅ አድርጋዋለች። በቃ የምታደርገው ሁሉ ግራ ገብቷታል። ምሳሌ እየስትመጣ ቤቱ ሽብርቅርቅ ማልታለበት ብላ ሽብርቅር ብላ ነው እየጠበቀች የምትገኘው። እንግዲህ መጎስና ዳጣም በመደወል ዛሬ እኮ ልትመጣ ነው ምሳሌዬ፣ በማለት ስደውለላቸው እንዴ እንዴት ሆኖ ቆይኛ ሳንሰማ እንዴት? እንዴ እኔ ምን አውቄ፣ የሆነ ነገርማ እርግጠኛ ሆኖ የነገረኝ መድቭል። ስለዚህ ምሳሌዬ ዛሬ ትመጣለች ምላ በጣም በደስታ በቃ የልጃ አላፊነት ከዚህ በኋላ ገጠርን ቢሆን ይዣት ነው የሚሄደው ከዚህ በኋላማ በነዚህ በጠላቶች እጅ ያሳለች አልሰጣቸውም እያለች ነው የምትገኘው። ካሌ ሙሴሳም እንግዲህ ለመድለብ በመደወል አሁን ሁሉም ነገር አልቋል፣ እማትፈታው ከሆነ ዝናን አሁን ሁለቱም በእጄ ናቸው በማለት ደውሎለታል። ማለትም ሁለቱን የሚለው ኤፍራታን ጨምሮ ነው። ኤፍራት አሁን በራሳችን እጅ ውስጥ ነው ያለችው አንተ የቀጠርካት እንድትሰልል እና ምሳሌን እንድታገኝልህ የላካት ሰው አሁን በእጃችን ናት ብሎታል፣ ማለት ነው። እንግዲህ መድቭልም ወይኔ ኤፍራታ በቃ ተበላው ብሎ በጣም ደንግጦ ነበረ ማለት ነው። በቃ አሁን እሺ፣ ምንድን ነው ማደርገው? አሁን ወንድሜ፣ ምሳሌን በነሱ እጅ ናት። ምን አይነት ደካማ ሰው ነኝ? ምን አይነት ማጠቅም ሰው ነኝ? በቃ ይህን እንኳን ማድረግ አልችልም እኔ። ተኝቼ እንኳን ምሳሌና ሶስ አሁን፣ ምንድን ነው ማድረግ አለብኝ? በቃ ምንድን ነው አንድና አንድ የሆነ ነገር ማድረግ አለብኝ፣ ወንድሜንም ምሳሌን ማዳን አለብኝ በማለት አሁን ላይ ቆርጦ ተነስቷል ማለት ነው። በቃ ወይ ሞት ወይ ድህነት፣ እኔ አሁን የመኖር የሚያቋቋይ ምንም ነገር የለም። በቃ ሞት ምንም ነው እንትን ማይለኝ ብሏል ማለት ነው። ስለዚህ ምሳሌ ራሷን ስታ ወድቃ ነበረ ማለት ነው ምሳሌ በባለፈው እንደነገርኳችሁ ራሷን ስታወድቃ ነበረ አጋጩ በጣም ነው የሚያዝንላት በነገራችን ላይ ምሳሌ በጣም ነው የሚያዝንላት በጣም በቃ በስስት ነው ሁላ የሚያያት ማለት ነው ስለዚህ ምሳሌን ከካሌብ እንዴት አድርጌ ነው ወደ አጎቷ መመልስ እያለ እያስ ምሳሌን ብዙ አይነት ጥያቄዎችን ትጠይቀዋለሽ ቆይ ግን መቼ ነው ወደ አጎቴ የምትመልሰኝ አጎቴ ግን ሲያገኝ ቅጥቅጥ ነው የሚያደርገ ስትለው እንዲህ ቆይን የምናደረጉሽ እኔ እየተንከባከብኩሽ ነው ምን አድርገሻለሁ እኔ ይላታል ማለት ነው። በእርግጥ እሱ ምንም ያደረጋት ነገር የለም በስር ስርዓት ነው የሚንከባከባት። በቃ ራሷን ስታስተወርቅ እኮ በጣም ደንግጦ ምናምን ወደ ሆስፒታል ወስዶ አሳከማት ማለት ነው። እና አጋችም እንደዚህ አይነት አለ። ነገር ግን ካሌብ ይህን ሁሉ ነገር አያውቅም። ስለዚህ ላጎትሽ ልደውልልሽ በማለት ደውሎ ላት ነበረ። ምሳሌም ስትደውልለት መድቭል በጣም ደስ ብሎታል። ቆይ ምሳሌ የት ነው ያለሽው ግን ቆይ የሄድሽበትን መንገድ ታቂዋለሽ? አይዞሽ አይዞሽ፣ አድንሻለሁ። ከነዚህማ አድንሻለሁ፣ እንደዚህ አይቀጥልም። ግን ማንንም እንዳትፈሪ ጀግና ሁኚ እሺ። ምሳሌ የስላት አጋችሁን በጣም ተናዶ ብዙ ነገር ያወራሉ በማለት እንግዲህ ስልኩን ነጥቋታል ማለት ነው። ለማንኛውም እየዘገየህ ነው ተብላል ነገሮ ተብዬ ነው በማለት ስልኩን ይዘጋበታል ማለት ነው። ከዛም ቀጥሎ እንግዲህ መድቭልም ከዚህ በኋላ ያለኝ አንድና አንድ አማራጭ ብቻ ነው እሱም ደግሞ እነሱንም ጨርሼ እኔ ሞት ምን ብሎት አላላጋችሁ እኔ ምናልባት እኔ ልሞት እችላለሁ እንጂ ሁላችሁንም ጨርሼ ግን ወንድሜንም ምሳሌንም አድናቸዋለሁ ብሎ ነበረ ማለት ነው ስለዚህ ይህ አጋቹ በምንም ሁኔታ ከመድቭል ጋር መጣላት አይፈልግም በምንም ሁኔታ እንዲሁም እንዴት አርጌ ነው ምሳሌን ወደ እሷ ወደ እሱ መለካት እያለ እያሰበ ነው የሚገኘው ማለት ነው። በስተ መጨረሻ ግን በጣም ደስ የሚል ነው ያለው ቤተሰቦች በጣም ማለት ነው እና ኤፍራታ ማህሌትን እባክሽ ማህሌት አድኝ እያለች ነው የምትገኘው። ማህሌትም እንግዲህ ወደ ኤፍራታ በመሄድ ለማወጣጣት እየሞከረች ነበረ። ቆይ አንቺ ምን ስቴ ነው የደፈርሽው? ምን ስቴ ነው ቆይ ካሌብን የከዳሽው? እንዴት ብትደፍሪ ነው? እንዴት ነው እንደዚህ ደፋር የሆንሽው? እንዴት ነው ጀግና የሆንሽው ስትላት፣ እኔ እኮ ምሳሌ አሳዝናኝ ነው። እባክሽ፣ እባክሽ ማህሌት፣ እባክሽ አድኝን ከዚህ ከዚያ አውጭኝ። ቆይ ግን እንዴት ነው? ምን ቦታ ነው ደግሞ ያመጣችኋት ምን ሆነሻል? በቃ ተረጋጊ፣ በቃ ከዚህ አስወጣሻለሁ እንደምንም ብዬ ብላለች ማለት ነው። እንደሚሰራ እንደሚያደርግ ሰው ማለት ነው። ነገር ግን ምን ብሏታል ካሌብ ይጅና አወጫጫት፣ ካልሆነ ደግሞ አንገቷን ቆርጭ ብርሽ ላይ እልግልሻለሁ፣ ሁላችሁም ያልቅላችኋል ብሏት ነበረ። ስለዚህ እንደምንም የእነሱ ሰዎች ሊያወጣጧት ሊነግሯት ልትነግራቸው ስላልቻለች መሀል ትልኮ ዝና ያለበትን ማወቅ ነው የሚፈልገው። ምክንያቱም መጓስ ምን ብሎ ነበረ፣ በቃ ዝናን እንልቀቀው፣ ዝናን ከለቀቅነው ነው ምሳሌን ይለቋታል ብሎ ነበረ። ግን መድቭል ቀድሞ ገብቶታል፣ ምሳሌን እንደማይለቋት እርግጠኛ ነው ማለት ነው። ስለዚህ እኛ ብዙ ነገሮችን፣ ወንጀሎቻቸውን፣ ስራቸውን፣ እያንዳንዱ ነገራቸውን ስለምናቅ እነሱ ምሳሌን በቀላሉ አይለቋትም። ስለዚህ ነው በቃ ምሳሌን ማዳን ስላለብኝ ነው ዝናን የማቆየው ብሎ ነበረ ማለት ነው። ስለዚህ ምሳሌን ይዘው አሁን ኤፍራታንም አግተው ምንድን ነው ማድረግ የሚፈልጉት ዝና ያለበትን ማወቅ ማወጣጣት፣ ከዛም በኋላ ዝናን ወስደው ምሳሌንም በምሳሌ እንግዲህ መድቭልን ወደ እጃቸው ውስጥ እስኪያስገቡ ድረስ ነበረ ምሳሌን ማቆየት የፈለጉት ማለት ነው። ምክንያቱም ዋናና ዋና ትልቁ ነገር የሚፈልጉት በዚህ ሰዓት ላይ መድልብ ነው ማለት ነው። መድልም ማለት ብዙ ወንጀሎቻቸውን ሰራቸውን ስለሚያቅ እሱን እንኳን አይደለም ዘናታ ይዞ ይቅርና በፊትም በጣም ይፈልጉት ነበረ፣ በጣም ማስወገድ ይፈልጉ ነበረ ስላልቻሉ እንጂ ማለት ነው። ስለዚህ ማህሌት እያወጣጣቻት፣ እንዴት ብደፍሪ ነው ባክሽ? እንዴት ነው እንደዚህ ጀግና ይሆንሹ? ቆይ ያ ብሎች ነው ለመድለብ ጋር ሴራሽን ጠንሰሰሽ ነው አደል እንደዚህ ራስሽን ከችግር መውጣት አለብኝ ምናምን እያች ጭራሽ የባሰ ችግር ውስጥ የገባሽው ስትላት፣ እባክሽ እባክሽ ማህሌት ስራ ቦታ ማስፈቅጅልኝ አሟት ነው በይልኝ፣ እባክሽ ስራ እንዳልፈናቀል እባክሽ፣ የዚህ ማደኝም ብላ ስትለምናት፣ እሷም በጭራሽ እኔ ብሩክን ያለበትን ማለትም ዝና ያለበትን ካለንገርሽ በፍጹም ከዚህ ላስወጣሽ አልችልም፣ አዝናለሁ። እሱን ካደረግሽ ብቻ ነው ማስወጣሽ፣ እና ደግሞ ከመድልብ ጋር ምን እንዳወራሽ ነገሪ። ደግሞ ራስሽ አይደለሽ እንዴ ለካሌ ደውለሽ፣ በቃ እኔን ያዙኝና ምሳሌ ልቀቋት፣ ዝና ያለባችሁ ላሳያችሁ ምናምን ስተ ያልነበረም ደግሞ አልደወልኩ ምናምን ትያለሽ ስትለት እኔ አልደወልኩም እነሱ ናቸው መንገድ ላይ የያዙኝ እኔ አደለውም ስትል አትዋሺ! እንዴት ትዋሽኛለሽ? ሲጀምር ራስ እንደ ደወልሽው ሁሉንም ነገር አሰምተውኛል አሳይተውኛል፣ ስትላት ቆይ እኔ ምልሽ ግን ኤፍራታ እንደዚህ ለዚህ ልክ ጀግና ልትሆኝ ቻልሽ? ምን ብሎሽ ነው መድለብ ስትላት ገንዘብ ልስጥሽ ምናም ብሎሽ ነው አይደል? ስላት አዎ አዎ በጣም ብዙ ገንዘብ ልስጥሽ አለው ብሎኛል፣ ብላ እውነታውን ፍርጥፍጥ አድርጋ ተናግራለች ማለት ነው። ስለዚህ ከተደራደርሽም ለምንድን ነው ከካሌብ ጋር ያልተደራደርሽው? ምክንያቱም ዝና ማለትም መድቭል ከየት ያገኛል ከየት አባቱ ያመጣል ገንዘብ ብላለች ማለት ነው። አሁን ማህሌት ሁለት ነገር ነው የሚያሳስባት ያለ አንደኛ ይህ ካሌብ የሚባለው ሰውዬ ማን ነው? ሁለተኛ ደግሞ ቆይ ዝና የለ ገንዘብ የለኝ የምበላው የለኝ የምንቀሳቀስበት መኪና የለኝ፣ በእግሬ እየተንከራተትኩ ይህን ያህል ሁሉ ዘመን ለፍቼ ይህን ያህል ዘመን ሁሉ ሰርቼ፣ ግን ደግሞ ምንም የለኝም። ቤት የለኝ፣ መኪና የለኝ። ወይ ማህሌት፣ ወይ ማህሌት፣ በቃ ከገንዘብ ውጭ ሌላ ለምንም እንደ ጥሩ ነገር የሰራ ሰው እኮ ነው የምትመስለው። እንደዚህ ብላ ስታጣውር ጥሩ ነገር፣ በቃ አእምሮ ረፍት ያለው ስራ የሰራሽ ነው የምትመስለው ማህሌት። እና ቆይ ግን አሁን ይሄ ካል የሚባለው ሰውዬ ግን ማን ነው? እንደዚህ ከሆነ እኮ ከዝና የበለጠ ሀይል አለው ከዝና የበለጠ ገንዘብ አለው ማለት ነው። ቆይ ምን አይነት ይሆን ግን ቀይ ይሁን ጥቁር ይሁን ፀይም ይሆን ቆይ ወንዳ ወንድ ይሁን? አይ አይ አይ እንደ ዝና ሊሆን ይችላል፣ እያለች እንግዲህ ያለና የሌለ ነገር እየቀባጠረች ነው የምትገኘው ማለት ነው። እንግዲህ መድልብም ኤፍራታ በአጋቾች በጨካኖች እጅ እንደ ገባሽ ካወቀም በኋላም በጣም ደብሮት በጣም ከፍቶት ነበረ። ምክንያቱም ትልቅ እኮ ተስፋ ያደረግኩት ኤፍራታን ነበረ ማለት ኤፍራታን ምን ብሏታል? እንደ ምልም ብለሽ ገንዘብ ሰጥሻለው፣ በቃ ህይወትሽን የምትቀየር ነገር አደርግልሻለሁ። ስለዚህ ምሳሌን ማግኘት አለብኝ፣ ምሳሌን ማግኘት ማዳን አለብኝ ምሳሌን ካገኘን በኋላ ዝናን ለቀዋለሁ ብሏታል ማለት ነው ተደራድራ ነበረ በነገራችን ላይ በስቲ መጨረሻ ግን ኤፍራታ ማልቻለችን በጣም ፈርታ እየተንቀጠቀጠች ነበረ ያልሆነ ቦታ ውስጥ ነበረ የታገተችው ስለዚህ አሁን ላይ እኔ የምፈልገው የራሴን ህይወት መኖር ነው። አሁን ላይ እኔ በህይወት መኖር ነው የምፈልገው፣ መሞት አልፈልግም፣ እባክሽ እያለሽ የተማጸነች ነበረ። መድቭል አሁን አንድና አንድ ያለኝ አንድ አማራጭ ነው ብሏል ማለት ነው። አማራጩ የመድቭል ምን ይመስላቸዋል? ቤተሰብ እንግዲህ ሞገስም መጦ፣ ቆይ ለምንድን ነው ያላማከርከን? ከአንድ ብር ሁለት ኮሳሳ ይባላል። ስለዚህ ለምንድን ነው ያልነገርከን? በማለት እያስጨነቀው ነው የሚገኘው። አይ ተወኝ ባክ ሞገስ ምክንያቱም ብዙ ሰው ከሰማው እና ካወቀ ብዙ ነገሮች ይከሽፋሉ። ስለዚህ ብቻዬን ማድረግ አለብኝ ብዬ ስላሰብኩ ነው። ሰው ብዙ ሲሰማው ጥሩ ስላልሆነ ነው። እስከ ዛሬ አወራን፣ ብዙ ነገሮችን ተናገርን፣ ግን ደግሞ የተሳካ ነገር የለም ብሎ ሲለው እንዲህ፣ ታዲያ እኛ እርስ በርሳችን እንዴት እንደጋገ እንዴት እንደባበቃለን? እኛ ካልተደጋገፍን በዚህ ሰዓት ማን አለን? ለምን እንደዚህ ትሆናለ? እባክተው እባክተው መድረግ በቃ ዝናን እንልቀቀው። በቃ ምሳሌ እናድናት። አሁን በቃ ያለን አማራጭ ወረቀቱን የምናስፈርመው ፍቅሬን ማዳን አለብኝ። ምክንያቱም በቃ አሁን ወረቀቱን እንደምንም ብለን አስፈርመን ምሳሌንም ከታገተችበት እናስወጣትና ማለትም እንልቀቀው ምሳሌን የሚስጡን ከዛ በኋላ አንተ ምሳሌን ይዘህ ወደ ገጠር ሂድ፣ እኔ ደግሞ ፍቅረኛ ሄንቼ ወደ ገጠር ይሄዳለሁ። በቃ ወደ ቤተሰቦች ቤት ልክ በዚህ መሸሽ አለብን መሄድ አለብን ሲለው፣ መድቭልን በጣም ተበሳጭቷል ማለት ነው። አንተ መሄድ ከፈለግ ሂድ ሂድ በቃ፣ እኔ ምንም የሚያጓጓኝ ነገር የለም። ምክንያቱም እኔ ትልቁ ጥያቄ ያልተመለሰልኝ ወንድሜ ነው። ወንድሜ ብሩክ ያለበትን ሳላቅ ያለበትን ሁኔታ ምን እንደሆነ ሳላቅ፣ በፍጹም ከዚህ አልሄድም በፍጹም አልሄድም፣ ሞትንም ቢሆን እንኳን አልፈራም ብሎ ተበሳጭቷል ማለት። ወደ ቤትን በሄደ ጊዜ መድቭል ቤቱን ቅድስት ፎ አድርጋ ምግቡን ሰርታ፣ እንዲሁም ቤቱን በቃ አጫጭሳ ምናምን ምሳሌ በፈገግታ እየጠበቀች ስለሆነ ሲገባ በጣም አዝኖ ነበረ ማለት ነው። በጣም አዘነ። ወይኔ በቃ ቅድስት ምሳሌ እየጠበቀች ነው። አሁን ምንድን ነው የምመልስላት? አሁን ምንድን ነው የሆነው? በማለት እንግዲህ ብዙ ካሰበና ካንሰላሰለ ወይም በቃ እኔ ምንም የምጠቀም ሰው አይደለውም ማለት ነው። በቃ እኔ በቃል የምገኝ ሰው አይደለውም ማለት ነው። በማለት እንግዲህ በማዘን አሁን ደግሞ ጭራሽ ቤት ላድር መጣ። በጣም አሳዝናለሁ ብሎ በቃ በቃ አቅም እንደሌለው አቅም ቢስ እንደሆነ ማድረግ እንደማይችል እንደገና ደግሞ ለነሱ መድረስ እንዳልቻለ ውስጡን ራሱን እየወቀሰ እንግዲህ ተመልሶ ከቤት ሊወጣ ችሏል ማለት ነው። ቅድስትም እንግዲህ በር ከፍቶ ሲገባ ሰምተው ስለነበረ እንዴ በር ከፍቶ ገብቶ ነበረ። የት ነው? ቆይ መድለብ ነው እንዴ? ምንድን ነው? ምን አጋጥሟቸው ይሆን? ቆይ ግን ቆዩ ጎ ምንድን ነው የተፈጠረው ነገር? እያለች እንግዲህ ብርግ ቁጭ እያለች ነው የምትገኘው። ምክንያቱም እዛም ቢቆይና ቅድስት ብታገኘው ኑሮ በጥያቄ ታፋጥጠዋለች። የት ናት? ቃልህን አታከብርም። በባለፈው ምን ብለዋለች? እስኪን አንተ ቃል የገባህል ነገሮች የተከናወኑት የተደረገልኝ ነገር የቱ ነው ይታለች። ምሳሌ ትመጣለች፣ ብሩክ ይመጣል። ብሩክ ይመጣል ትለኛለ፣ ግን አይመጣም ይታለ፣ እያለች በባለፈው በጣም እያስጨነቀች ነበረ። እኔ እኮ ከዚህ ያለውት ለምሳሌ ስል እንደገና ደግሞ ለጋሽ ስል ነው እሷ እንደ ልጅ ናት። ስለዚህ አደራዬን ደሞ መወጣት አልቻልኩም። እባክህ እባክህ ፍተው ዝናን ፍተውና ምሳሌ በቃ አምጣልኝ ብላ እየለመነችው እየተማፀነችው ነበረ። ግን ደግሞ እሱ አልተረዱትም። ማናቸውም አልተረዱትም። ዝናን ፍተው ዝናን ፍተው ከማለት ውጪ አንድ ጥሩ ነገር አላደረጉም፣ ሁላቸውም ቢሆን ማለት ነው። ስለዚህ ዝናን ግን የማይፈታበት ትልቅ የራሱ የሆነ ምክንያት አለው። ምክንያቱም ዝና ተፈታ ማለት ምሳሌንም ይለቋታል ማለት አይደለም። ምክንያቱም ለሞት ነው የሚፈልጉት መድረብን ማለት ነው። ስለዚህ ምሳሌ ብትያዝም ባትያዝም በቃ መድቭልን ይፈልጉታል፣ ማጥቃቱ ይፈልጋሉ ማለት ነው። በዚህ ምክንያት እንግዲህ ተመልሶ ወደ ዝናም መሄድ ችሏል ማለት ነው። ከዝናም ጋር ሆኖ ዝናም እያበሸቀው እና ሙድ እያያዘበት ነው የሚገኘው። በቃ ቤት ማንም የለም አይደል፣ ሁሉም ተይዘው አለቁብህ በማለት ሲያሾፍበት፣ አያታስብ እንደዚያ አይደለም ነገሩ፣ እንደዚያ አይደለም ማንም ምንም የተፈጠረ አዲስ ነገር የለም። ነገር ግን እዚህ ለምን እኔ እናንተ ለምን እንደተገኘን ታውቃለህ? በጨካኞች እና በአረመኔዎች ስራ ነው። ስለዚህ አንተም ምሳሌን እንዲለቋት አድርግ። እኔም ከዚህ ልልቀቀ እና በቀየ የራሳችን ህይወት እንኖር። ተው ተው ዝና ሲለውም እሱም ፈርታሃል አይደል? ፈርታሃል አይደል? መድቭል አሁን ሁላችሁም ትለቀማላችሁ። እኔን አልለቅም ብለሃል። አሁን ደግሞ አንድ ባንድ ስትለቀሙ የዛኔ ታወራለህ። የዛኔ በገዛ ፈቃድ ወይኔ ምን አለ ባልያስኩት ምን አለ ጫፉን ባልነካውት ብለ የምታወራበት ሰዓት ይመጣል፣ በማለት እንግዲህ ሙዲ እየያዘበት ነው የሚገኘው። ነገር ግን በስተ መጨረሻ ያለ የሌላ አቅሜን ተጠቅሚ የግድ ምሳሌ ማዳን አለብኝ በማለት አጋጁ ጋር በመደወል ላገኝ ይፈልጋለው። እንደገና ደግሞ እኔ ብዙ ነገሮቻቸውን አቃለው አንተም ደግሞ ካገትካት በኋላ አንተን መልሰው ያጠፈዋል። ስለዚህ አንተንም ምሳሌንም አድናቸዋለሁ በማለት እንግዲህ ተደራድሯል ማለት ነው። በስተ መጨረሻም እንግዲህ ኤፍራታንም ከዛ ከአጋጆች እጅ መልቅቆ አውጥቷታል ማለት ነው። በስተ መጨረሻም አጋቹም እንዲህ እኔ እኔ ይገሉኛል እኔ አልችልም በፍጹም አይሆንም ባለው ጊዜ አንተ ምሳሌን ለቅርካትም አለቅርካትም ምሳሌ ስትወጣ የመጀመሪያ የሚያጠፉህ አንተን ነው። ኤፍራታንም እንደዚህ ብለዋት ነበረ። ነገር ግን እኔን ስላልገደለችኝ እኔ በሕይወት ስላለው ሌላ የምትሰራላቸው ሴራና ተንኮል ስለነበረ አልገደሏትም፣ ትተዋታል። ስለዚህ አንተ በሕይወት መቆየት ከፈለክ የግድ ተደብድቤ ነው የሆነ አደጋ ደርሶብኝ ነው ብለህ ራሱን ስቶ እንደወደቀ ሰው ትሆናለህ፣ እኔ ደግሞ ምሳሌን አውጣታለሁ ብሎ ነበረ። በስተ መጨረሻም በጣም ደስ የሚለው ደስታ በደስታ የሚሆነው ነገር ምንድን ነው ካላችሁኝ፣ ምሳሌን አግኝቷታል። ምሳሌን ከአጋቾች እጅ አውጥቷታል ማለት ነው። አሁን ላይ ኤፍራታንም ምሳሌንም አድኗቸው ነው የሚገኘው። ቀጣይ እንግዲህ ሊሆን የሚችለው በእኔ ሀሳብ እና በእኔ ግምት ሊሆን የሚችለው የሚደራደሩት ዝና ከብሩክ ጋር ነው ማለት ነው። ስለዚህ ብሩክን ትፈቱታላችሁ እኔ ደግሞ ዝናን እፈታላችኋለሁ ነው የሚሆነው ጨዋታው ማለት ነው። አሁን ላይ ማህሌት ምንም ጥቅም የሌላት ዝም ብላ የምትርበተበት ገንዘብ ያጣች ሴት ናት አሁን ላይ በቃ የሆነ መድለብ ገንዘብ ልስጥሽና ካሌብን ካልጁ ቢላት ምንም ምንም ወደዚህ ወደዛ ሳትል እንደምትደራደር እርግጠኛ ነኝ። ምክንያቱም አሁን ላይ ምንም ገንዘብ የላትም። ዝና የለም ኃይሏ ጉልበቷ አቅሟ የሷ ዝና ነው። ስለዚህ ያላት አማራጭ ገንዘብ ማግኘትና እና ገንዘብ ማግኘት ብቻ ነው ማለት ነው። እንግዲህ በዚህ ሁኔታ ዝና ምን ይሰማዋል? የምሳሌን መምጣት፣ የኤፍራታን መመለስ ሲያቅ ዝና ምን ይሰማዋል? ካሌ ሞሴስ ሳስ ምን ያስባል ይሄን ሁሉ ነገር ሲያቅ? እስኪ እናንተ በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አስቀምጡልኝ። ቤተሰቦች አብራችሁኝ ስለነበራችሁ ስለነበረን ቆይታ እንዲሁም ስለምታበረታቱኝ እጅግ አርጌ ነው ማመሰግነው። ተወዳጆች፣ አሁንም ላይክ፣ ሼር እያረጋችሁ ከጎኔ ሆናችሁ እንድታበረታቱኝ በአክብሮት ተጠይቃችኋለው። ባይ ባይ ቤተሰብ።